ወንድማችን ጌቱ ትሑቱና ደጉ ከዚች ዓለም በሞት ተለይቷል። በኢሚሬትስ አገር ወንድማችን የሰውነት አቋሙ በጣም ግዙፍ ከመሆኑ የተነሳ በርካቶች በጣም ሰው ይፈሩት ነበር። ምክንያቱም አንዴ እንደዚህ አይነት ግዙፍ ሰው እጅ ከገባን መሞታችን ማለቃችን ነው በማለትም ይፈራሉ። ግን በጣም ትሑትና ደግ፣ በጣም በሚገርም ሁኔታ ለቀረበው በጣም ልቡ በጣም እንደምንበረከት ጭምርም የወጡት መረጃዎች ያሳያሉ። ለብዙ ዓመት በኤምሬትስ ዱባይ ሲኖር የነበረ ወንድማችን ጌቱ ካራ ይባላል፣ በሞት ያጣ ነው። ወንድማችን ጌቱ ከአዲስ አበባ ጀምሮ በጋርድነት ስራ የምስራ የነበረ ሲሆን የቤተሰብም አስተዳዳሪ ነበር። ብዙ የኤምሬትስ ልጆች በወንድማችን ሕልፈት ያዘኑና አስክሬኑን ወደ እናት ሀገሩ እንዲሄድ የገንዘብ ማሰባሰቢያ ዝግጅትም እያደረጉ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። ይህ ወንድማችን የሞቱ መንስኤ እስካሁን ድረስ ባይታወቅም እጅግ በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት ገና በዚህ ውድሜ መሞቱ በርካቶችን እንዳሳዘነ፣ ለረጅም ዓመታት ደግሞ ጌቱን የሚያውቁት ሀዘናቸውን እየገለጹ እንደሚገኙ ጭምርም የደረሱን የመረጃ ምንጮቻችን ገልጸዋል። ነፍሲ ማር ሚኪ ነኝ፣ አብሬያቸው የቆየሁት ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። ሰላም ቆዩልኝ።